የሲዳማ ብሄር የዘመን መለወጫ ፍቼ ጨምበላላ በተባበሩት መንግስታት የሳይንስ የትምህርትና የባህል ዩኔስኮ የዓለም ቅርስ ሆኖ ከተመዘገበ አስር ዓመታት ተቆጥረዋል። የዘንድሮውን የሲዳማ ብሄር የዘመን መለወጫ ፍቼ ጨምበላላ መጋቢት 18ና 19 በሐዋሳ ከተማ በደማቅ ስነ ስርዓት ለማክበር እቅድ መያዙን የገለጹት የሲዳማ ክልል ባህል፣ ቱሪዝምና ስፖርት ቢሮ ኃላፊ አቶ ጀጎ አገኘው። ባለፉት አስር ዓመታት ባህላዊ ሴቱን ጠብቆ ሲከበር እንደነበር አስታውሰው ዘንድሮንም አብይ ኮሚቴዎችን በማቋቋም እየተሰራ ስለመሆኑ አብራርተዋል። ያለፈውን አመት ባለፈው አመት የተፈጸመ በደሎችም ቢኖሩ መልካም ያሉ ነገሮችም ቢኖሩ ለህዝቡ በባህሉ መሰረት ፈጣሪያቸውን የሚለማመኑበት ስርዓት አላቸው። በመጾም በሚባል ደረጃ ማለት ነው። ኡሱራ የሚባለው ሀሳቡ ወደዛ ነው የሚሄደው ፍቼ እስከሚደርስ ድረስ ያለው ማለት ነው። ሂደቱን እነዛን በዛ ዝግጅት ይቆያሉ። ፍቼ ጨምበላላ ፊጣሪ የሚውልበትና ጨምበላላ የሚከበርበትን ቀን ደግሞ አያንተዎች ይህን በማየት ያሳውቃሉ። እነዚያ ተግባራት የተከናወኑ ተግባራት ናቸው። በአሁኑ ደረጃ የሲዳማ ብሄር የዘመን መለወጫ ፍቼ ጨምበላላ በዓል ፍቅርን አንድነትን ይሰብካል ያሉት ኃላፊው በዚህ ውለትም እነዚህ ሴቶች ጎልተው ይታያሉ ነው ያሉትም፣ ቄጣላ ሆሬ፣ ፋሮና የፈረስ ጉግስ። ለዚህ በአሁኑ ሰአት ከየወረዳዎቹ ከሁሉም ወረዳዎች በቄጣላ ሆሬ፣ ፋሮ፣ የፈረስ ጉግስ ትዕይንቱም ይታይበት ነውና እነዚህንም የማቀናጀት ስራ በአግባቡ ተሰርቷል። ፍቼ ጨምበላላ በዓል የፊታችን መጋቢት 18ና 19 ነው የሚከበረው። በ18 የፊጣራ ወይም እንደ ዋዜማው ልንወስደው እንችላለን የፍቼ አመሻሽ ተብሎ የሚታወቀው። በዛ ሂደት ላይ ሁሉ እቃ የሁሉ እቃ የሚሾልኩበት ነው። ከሮጌ አመት ወደ አዲስ አመት የመሸጋገር ተምሳሌት የሆነውን ሁሉ እቃ የመሽለክ ስነስርአትና የሻፌታ የመቁረስ ስነስርዓት ይካሄዳል። ለዚህ ደግሞ ያው ቅድመ ዝግጅት ያልናቸው ተጠናቆ በዛ በአመሻሹ ላይ የሚከናወንበት ነው። ፍቼ ጨምበላላ ከአሮጌው ዓመት ወደ አዲሱ ዓመት የሚሸጋገሩበት እንደመሆኑ መጠን በአዲሱ ዓመት እርቅ ይደረጋል ሲሉም ተናግረዋል። እነዚህ ሴቶች በአግባቡ ሊጠበቁ ይገባል። የተበላሹ ግንኙነቶችም ካሉ የሚታደሱበት ነው። በቤተሰብ ደረጃ በማህበረሰብ ደረጃ ቁርሾች ካሉ ይታደሳሉ፣ ይስተካከላሉ። እነዚያን ታሳቢ ባደረገ መልኩ ነው በዓሉ የሚከበረው። እና በአዲስ መንፈስ አሮገውን ወደኋላ በመጣል የማይመቹ ነገሮችም ካሉ በማስወገድ የሚከበርበት ነው። እና በአዲስ ተስፋ በአዲስ መንፈስ ብሩህ እይታን ሰንቆ የሚከበርበት እንደመሆኑ መጠን እነዚህ እሴቶች በሁሉም ዘንድ ማለት ነው በቤተሰብ በማህበረሰብ ዘንድ ተጠብቆ መከበር እንዳለባቸው ለማንሳት ነው የሚፈልገው። በዓሉ አምና ላይ ከሀገር አልፎ በውጭ ሀገር የተከበረ መሆኑን የገለጹት የሲዳማ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ ጀጎ አገኘው፣ ዘንድሮም ባህላዊ እሴቱን ጠብቆ በዓለም ሀገራት በደማቅ ስነስርዓት ይከበራል ሲሉም ተናግረዋል። ሶሬሳ ጉዱማሌ ላይ ፍቼ ጨምበላላ በዓል ከተከበረም በኋላ ፍቼ ፍሎ የተሰኘ በየወረዳዎቹ የፍቼ ጨምበላላ በዓልም በደመቀ መልኩ የሚቀጥል ነው የሚሆነው ለቀጣይ ሁለት ሳምንታት በስፋት በቄጣላ ህዝባዊ ትዕይንቶችን በሚያሳይ መልኩ የፍቼን እሴት በጠበቀ መልኩ የሚከበር ነው የሚሆነው። በአዲስ አበባ፣ በአሜሪካ፣ በአውሮፓ፣ በካናዳ ባሉ አካባቢዎችም የፍቼ ጨምበላላ ክብረ በዓል በስፋት ይከበራል። ምክንያቱም ባለፉት አስር አመታት ውስጥ በተለይም በዩኒስኮ ከተመዘገበ በኋላ ከጊዜ ወደ ጊዜ አድማሱን እያሰፋ ነው የሄደው። ይህን አጠናክረን የምንቀጥል ነው የሚሆነው። አሜሪካ አካባቢ የሚኖሩ የሲዳማ ኮሚኒቲ አምና በኢትዮጵያ ኤምባሲ ይሄን በስፋት አክብሯል። በሁሉም ስቴቶች ያሉ ሲዳማ ተወላጆች የሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያንን በማሰባሰብ በዚህ እሴት ዙሪያ ሀገራቸውን ለማስታወቅም እንደምቹ አጋጣሚ ተጠቅመዋል። የሲዳማ ብሄር የዘመን መለወጫ ፍቼ ጨምበላላ እሴቱን ጠብቆ ማክበር ይገባል ያሉት ኃላፊው ለወደፊትም የትውልድ አሻራ እንዲሆን ሁሉም የበኩሉን እንዲወጣ ጥሪ አቅርበዋል።